ለተረቡ ምሽት ፋና ዘጠናችን ነው እየተከታተላችሁ የምትገኙት የተወደዳችሁ አብራችሁን ስላላችሁ እጅግ አርገን እናመሰግናለን ቀደም ሲል በመግቢያችን እንደገለጽንላችሁ ከማርበርግ ቫይረስ ርጭት ወቅታዊ ሁኔታ ጋር በተያያዘ መረጃዎችን ለመለዋወጥ ስቱዲዮ እንግዳ እንደምንጋብዝ ነግረናችሁ ነበር እንግዳችን ስቱዲዮ ደርሰዋል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው ዶክተር መሳይ ኃይሉ ከእሳቸው ጋር ቆይታ እናደርጋለን ዶክተር እንኳን ደህና መጡ ቀደም ሲል እንዳነሳሁት የማርበርግ ቫይረስ ስርጭትን በሚመለከት ነው ቆይታ የምናደርገው። አሁናዊ የስርጭት ሁኔታው ምን ይመስላል የሚለውን እናስቀድምና እንጀምር። የማርበርግ በሽታ አሁናዊ የስርጭት ሁኔታን ስንመለከት በሀገራችን በደቡብ ኢትዮጵያ ክልል ጅንካ ከተማ የመጀመሪያ መረጃ ከደረሰን ጊዜ ጀምሮ ጥብቅ የሆነ የቅኝትና የምላክ ስራዎችን ስንሰራ ቆይተናል። በአሁኑ ሰዓት ከመጀመሪያ ከተጠረጠሩ ሰዎች ጋር ንክኪ ወይም ተጋላጭ ሆና ይሆናሉ ተብሎ ተለይቶ ክትትል ከሚደረግባቸው እና የበሽታ ምልክት ያሳዩ ህሙማን ወይም ታማሚዎችን ለይተን የላቦራቶሪ ምርመራ አድርገናል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሄራዊ የሪፈረንስ ላብራቶሪ አለ። በዚህ ላብራቶሪ በርካታ እነዚህ በተለይ ደግሞ ከፍተኛ ስርጭትና አደገኛ የሆኑ በልዩ ሁኔታ ክትትል የሚደረግባቸው በሽታዎች በሚከሰቱበት ጊዜ የሚሰሩባቸው የባዮሴፍቲና ሴኩሪቲ ስራዎችንም ባገናዘበ መልኩ ስንሰራ ቆይተናል። ምርመራ በተቋማችን ካደረግን በኋላ ለህብረተሰባችንም መረጃውን በጤና ሚኒስቴር በኩል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያሳውቀናል። ከዚያን ጊዜ ጀምሮ እስካሁን በላቦራቶሪ የተረጋገጡ ወደ አራት ታማሚዎች ነበሩ። ከነዚህ ጋር ንክክ ያለው በተለይ የመጀመሪያው ሶስቱን ከገለጽ በኋላ ትናንትና የተደረገ ምርመራ አንድ ተጨማሪ ንክኬ ከዚህ መጀመሪያ ከታመሙ ሰዎች ጋር እና ታመው ምርመራ ከተደረገላቸው በኋላ ቤታቸው ያለፉ አሉ። ንክክ ያላቸው ከነሱ ጋር ንክኬ ያለው አንድ ታማሚ ትናንትና አሳውቀናል። ያ ፖዚቲቭ ሆኖ ለይተን ሕክምና ያገኘ ይገኛል። በአጠቃላይ ወደ 28 የላቦራቶሪ ምርመራዎችን አድርገናል። ከነዚህ ውስጥ አራቱ የማርበርግ ቫይረስ በሽታ መሆኑን በብሔራዊ ላቦራቶሪያችን አረጋግጠናል። ስለዚህ የስርጭቱ ሁኔታ አራት የተረጋገጠ ከዝ አለ ከነዚህ ውስጥ አንድ ከህዝብ ህይወት ህክምና እየተከታተለ ይገኛል። ሌሎቹን ትናንትናም በተከታታይ ባለፉት ቀናት በጤና ሚኒስቴርና በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለህብረተሰባችን ስንገልጽ ነበረ። ህይወታቸው ያለፉም የተረጋገጡ ሶስት ነበሩ። ከእነዚህ ጋርም የተጠረጥሩ የበሽታ ምልክት የነበራቸው ተብለው ክትትል ከዛ ንክኪ ያላቸውን ሰዎች ክትትል ያደረግንባቸው ሶስት ደግሞ በህይወት ተለሉ ወደ ወደ ስድስት ሶስት የተረጋገጡ ሶስት ደግሞ ምልክት ያሳዩ ብለን ገልጸን ነበርና ይህ እነዚህ ሁሉ በደቡብ ኢትዮጵያ በደቡብ ኦሞ ከጂንካ ከተማና ከዚህ አካባቢ እንደሆኑ አረጋግጠን ህብረተሰባችንን አሳውቀናል። ከዚህም ባሻገር ሌሎች የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ሌሎች የሀገራችን ክፍሎችም ተገቢውን የቅኝ ስራ እያጠናከርን እየሰራን እንገኛለን። የመጀመሪያው የቫይረሱ ስርጭት በጂንካ ይፋ ከተደረገ በኋላ እንዲሁ የተለያዩ መረጃዎች እየወጡ ነው። እዚህ ቦታ ቫይረሱ ተከስቷል፣ እዚህ ቦታ ደግሞ ሰዎች ህይወታቸው አልፏል የሚሉ መረጃዎች ሲወጡ እንደዚሁ እናስተውላለን። እነዚህ መረጃዎች ምን ያክል እውነት አላቸው? መረጃው እነዚህ የተረጋገጡ እንግዲህ፣ እንደሚታወቀው እነዚህ እንደዚህ አይነት ህብረተሰብ ጤና ክስት በሚከሰትበት ጊዜ በጣም የተረጋገጡ መረጃዎች ናቸው መስራቄት ያለባቸው ክስተቱ ከተከሰተ ጊዜ ብቻ ጀምሮ አይደለም። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጤና ሚኒስቴር ተቋማዊ አሰራር የጭምጭምታዎችን መለየት ከተለያዩ ምንጮች ደግሞ ማንኛውም የሕብረተሰብ ጤና አደጋ ወይም የጤና ክስተቶች አስጊ ወይም በወረርሽኝ መልክ ሊከሰቱ ይችላሉ ተብሎ የተለዩ የተለያዩ የጤና ክስተቶችና ችግሮችን 24 ሰዓት ሰባቱን በሳምንት ቀናት በተከታታይነት የምንሰራበት ስርዓት አለ። ጭምጭምታዎችን እንወስዳለን። ከተለያዩ ደግሞ የመረጃ ምንጮች የበሽታ ኢንቴሊጀንስ ስራዎችን የምንሰራበት ስርዓት አለ። ከዚህም ባሻገር የማህበረሰብ የቅኝት ስራዎች እንዲሁም ደግሞ ሌላው የተለያዩ መሰለኝ በጤና ተቋማትም የሚመጡ መረጃዎች አሉ። በጤና ተቋማትም ደግሞ የብረተሰብ ጤና አደጋዎች ክስተትን በተለይ የተለዩ በወረርሽኝ መልክ ሊከሰቱ ይችላሉ ተብለው የተጋላጭነት መጠናቸውና ደረጃቸው የተለዩ የተለያዩ የበሽታ አይነቶችና ተዋሲያንን ክትትል የምናደርግበት ጠንካራ የቅኝት ስርዓት አለ። በዛ መሰረት በየቀኑ መረጃ ይመጣል። በየቀኑ መረጃዎች እየመጡ ይተነተናሉ። እነዚህ የሚመጡ መረጃዎች ከጭምጭምታ ጭምር ወይም ጥቆማዎች ጭምር ሳይቀሩ በመውሰድ በመተንተን እንደገናም በማረጋገጥ ከእዛዎቹ እውነት ሆነው ሲገኙ ደግሞ የላቦራቶሪ ምርመራ እንዲካሄድ የሚናደርግበት ስርአት አለ። በየደረጃ ያሉ የላቦራቶሪ አቅሞች አሉ። በዛ እንሰራለን። በተለይ የማርበርግ በሽታ በሀገራችን በመጀመሪያ ጊዜ ነው የተከሰተው። ጭምጭምታው ከደረሰ በኋላ እንግዲህ እነዚህ መጀመሪያ ተጠርጣሪ ተብለው የተለዩቱ ከዚህ በሽታ ጋር ምልክቶቹ የሚዛመዱ የሚገናኙ መሆናቸው ስናረጋግጥ፣ ሌሎች ደግሞ እነዚህ ቫይራል ሄሞሮጂክ ፊቨር የሚያመጡ ሌሎችም ተዋሲያን አሉ። ከእነዚህ ጋር ጭምር ጥርጣሬውም ጭምጭምታው ሲመጣ ወዲያው በብሔራዊ ላቦራቶሪያችን ሁሉንም ሌሎች ሄሞሮጂክ ፊቨር የሚያመጡ ተዋሲያን ምንም የምርመራ ወይም የመለየት ስራ አድርገናል። እነዚህ ሁሉ ኔጌቲቭ ነበሩ። የማርበርግ ደግሞ ፖዘቲቭ ሆኖ ምንጩንም የማረጋገጥ ስራ ለመስራትም ፈጣን ከፍተኛ ባለሙያዎችንና ሳይንቲስቶችን የያዘ የፈጣን ምላሽ ቡድን ወደ ስፍራው እንዲንቀሳቀስ ወደ አድርገናል። እነዚህ ደግሞ የሙማንንም ለይተን ወይም ንክኪ ያላቸውን በተለይ ከሁማኑ ጋር ንክኪ ያላቸውን ለይተን በማቆየት እነዚህ የተለያዩ የህብረተሰብ ማንቃት የክትትል ጠንካራ በማህበረሰብ አቀፍና ህብረተሰብ አቀፍ የቅኝት ስራዎችን እየሰራ ነው የምንገኘው። በተጨማሪም በተለይ ደግሞ ቦታው ሩቅ ሆኖ አንጻር የላቦራቶሪ ናሙናዎች በጊዜ እንዲደርሱ ከዚ በፊትም በጥሩ ሁኔታ እያደረሰ ሆኖ የነበረው አሁን የበለጠ ተደራሽ ለማድረግ ተንቀሳቃሽ ና ከፍተኛ ደረጃ ይህንን ይሄንን የመመርመር አቅም ያለው ላቦራቶሪም ወደ ስራው አንቀሳቅሰን በአሁኑ ሰዓት ባለሙያዎቻችን እዛ ሆነው ክትትል እያደረጉ ይገኛሉ። መልካም፣ ቀደም ሲል አንስተውታል በተወሰነ መልኩ። ከዚሁ ጋር አያይዘው ግን ቢመልሱልኝ ደስ የሚለኝ በተለይም በቫይረሱ አሁን ላይ የተያዘን ሰው ከመለየትና አጠቃላይ ከመቆጣጠር አንጻር እንደ ሀገር ያለው አቅምስ እንዴት የሚገለጽ ነው የሚለውን እናንሳ። የሀገራችን እንደዚህ አይነት መሰል ተዋሲያን በሚከሰቱበት ጊዜ እንደምታወቀው የዚህ ግንኙነት ማዕቀፉ ሰፊ ነው። አንደኛው ይህን የማስተባበር የመምራት አቅም በብሔራዊ ደረጃ ይህን የሚያስተባብር የታስክ ፎርስ አለ። ከዚህም በተጨማሪ የህብረተሰብ ጤና አደጋ ማስተባበሪያ ማዕከል አለ በብሔራዊ ደረጃ። ከዚህም በተጨማሪ በክልሎችም እንደየ በሽታዎቹ ስርጭት እና ተጋላጭነት ደረጃ ያንን ምላሽ እንዲሰጥ የሚያስችል አቅሞች ተፈጥረዋል። ከዚህም በተጨማሪ የላቦራቶሪ አቅሞችም በተለይ በክልሎች በላቦራቶሪ ወይ በሴፍቲ ሌቨል ሁለት የሚባሉ ላቦራቶሪዎች ቶሎ በፍጥነት መለየት የሚችሉበት አቅሞች ተገንብተዋል። በብሔራዊ ደረጃ ደግሞ ሁሉንም በተለይ ደግሞ እንደ ስጋት የተለዩ በአፍሪካ ደረጃም በዓለም ደረጃም ስጋት ናቸው ተብሎ የተለዩ ቫይረሶች ወይም ሌሎች ተዋሲያን ባክቴሪያል ሊሆኑ ይችላሉ። ለእነዚህ ተዋሲያን የመመርመር አቅም ያላቸው ቴክኖሎጂዎች በተለይ ከኮቪድ ወረርሽኝ 19 ወረርሽኝ ወዲህ አገራዊ አቅም በከፍተኛ ደረጃ የተገነባበትና የተሻሻለበት በተለይ ደግሞ የላቦራቶሪ አቅማችን የተለያዩ እነዚህ በባህሪያቸው እጅግ አደገኛ የሚባሉ ተዋስያን ናቸው። እነዚህን መመርመር የሚያስችሉ አቅሞችም ተገንብተዋል። የብሔራዊ ሬፈረንስና ሬፈራል ላቦራቶሪያችንም እነዚህን ቶሎ የመለየት አቅም ተፈጥሮ አሁን ይህንንም በራስ አቅም የለየንበት ሁኔታ አለ። ከዚህም ባሻገር የዘረ መልት እንተና በጀኖሚክ ሲኮንሲንግ የሚባሉት በተለይ ሌሎች ተዋሲያን አደገኛ ና ተላላፊ በሽታዎችን ሊያስከትሉ በወረርሽኝ መልክም ሊከሰቱ ይችላሉ ተብለው ተለይተው ክትትል የምደረግባቸው በሽታዎችም ላይ የዝን የዘረ መልት እንተና እያደረግን ለተለያዩ ለምርምርም ይሁን ለቀድሞ መለየት ና መከላከል ለምላሽ ስራዎቻችንም እንዲሁም ደግሞ ለክትባት አገልግሎትም መረጃውን ለመጠቀም ስንሰራ ቆይተናል። ለማርበርግ ቫይረስም በተመሳሳይ የብሔራዊ ጀኖሚክ ሲኮንሲንግ ወይም የቅኝት የጀኖሚክ ሲኮንስ የሚያደርግ የቅኝት ላቦራቶሪያችን የሚለይበት አቅም ለዚህ በሽታ ብቻ ሳይሆን ሌሎችም ከ200 ያላነሱ የተለያዩ ተዋሲያንን መመርመር የሚችል አቅም ተፈጥሯል። ይህንን በሽታ ስንለይም ሌሎች ተጓዳኝ መሰል በሽታዎች ወይም ተዋሳያንን ወይም መሰል ቫይረሶችንም ቴስት አድርገን ኔጌቲቭ መሆናቸውን እያረጋገጥን የምንሰራበት አቅም ተፈጥሯልና ብሔራዊ አቅሙ አቅማችን በጣም የተሻሻልበትና ቴክኖሎጂ አሁን በመላ ይህንን ስራ የሚሰሩ የህብረተሰብ ጤና ተቋማት ወይም የህብረተሰብ ላቦራቶሪዎች የያዙት ቴክኖሎጂ የሀገራችንም ይህንን የቴክኖሎጂ ይዛ የመመርመር አቅምም አድጎ ለመስራት እየተቻለ ያለበት ደረጃ ላይ እንገኛለን። መልካም ዶክተር፣ እንደ መጨረሻ ጥያቄ እንዲህ ያሉ ሀገራዊ ወረርሽኞች በሚያጋጥሙበት ወቅት መረጃዎች የምንለዋወጥበት መንገድ እጅግ ከፍተኛ ጥንቃቄ የሚሻ ነው። ለሀሰተኛ መረጃዎችም እንዲሁ በር እንዳይከፍት ማለት ነው። ከዚህ አንጻር የሚያስተላልፉት መልእክት ካለ እንስማና እንሰነባበት። በእርግጥ እንደዚህ የህብረተሰብ ጤና አደጋዎች፣ ወረርሽኞች፣ በሽታ ክስተቶች ሌሎችም የጤና ችግሮች በሚከሰቱበት ጊዜ አንዱ ፈተና የሀሰት መረጃዎችንም ያልተረጋገጡ መረጃዎችን የማሰራጨት ሁኔታ ይታያል። ይሄ እንግዲህ በህብረተሰብ ጤና ሳይንስ ቋንቋ በፈረንጆቹ አጠራር ኢንፎደሚክ የሚባለው። ሌሎች ደግሞ የሀሰት መረጃዎችም የሚሰራጩባቸው መንገዶች ብዙ ናቸው። አንዳንዶቹ የመረጃ ካለማግኘት እና ካለማወቅ ወይንም ከግንዛቤ ጥረት የሚተላለፉ ናቸው። ሌሎቹ ደግሞ ሆን ተብሎም የሚሰራጩ መረጃዎች ይኖራሉ። ይህንን በተመለከተ ይህንንም የምንከታተልበት ስርዓት አለ። የሚዲያ ስካኒንግ ስራዎች ይሰራሉ። ተገቢውን እና እውነተኛውን ተአማን መረጃ ለህብረተሰባችን እንሰጣለን። ይህንን የሚሰሩ ሀያ አራት ሰዓት የሚሰሩ ባለሙያዎች ይህንን እየሰሩ ነው የሚገኙት። ነገር ግን እንደዚህ አይነት መረጃዎች የሀሰት መረጃዎች ወይም ያልተረጋገጡ መረጃዎች አንደኛ በህብረተሰባችን ዘንድ አላስፈላጊ ድንጋጤ፣ መረበሽ እንዲህ ሊያስከትሉ ስለሚችሉ ከፍተኛ ጥንቃቄ የሚያስፈልጉ ናቸው። ሀገራችን ደግሞ እንደዚህ አይነት መረጃዎች የሚሰራጩበት ለህብረተሰቡ መረጃ ተደራሽ ተአማን መረጃ ተደራሽ የሚሆንበት ብሔራዊ ፕሮቶኮል አለ በእንደዚህ አይነት ክስተት ጊዜ። ስለዚህ ይህንን ደግሞ እውነተኛ መረጃ ተአማን መረጃ ለህብረተሰባችን ደግሞ የምናቀርብበት ደግሞ ስርአት አለ። የመረጃ ምንጭ ደግሞ መሆን ያለበት በብሔራዊ መመሪያ ነገር ላይ እንደተጠቀመጠው በሌሎች መሰል ሀገራትም እንደሚደረገው የህብረተሰብ ጤና ተቋማት እና በተለይ የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ነው። በየቀኑ በእያንዳንዱ ሀገራችን ክፍል የሚከሰቱ የበሽታ ክስተቶች እና ክስተቶች እና የጤና ጉዳዮችን የጭምጭምታዎችን እንዲሁም ደግሞ የማረጋገጥ የመስራት የመተንተን ስራዎች ያው በየጊዜው የሚሰራ ስለሆነ በጤና ተቋማትም የሚመጡ መረጃዎች በየጊዜው ይመጣሉ። እነዚህ ተነተናሉ ምላሽ እንሰጣለን። መረጃ የምንለዋወጥበትም ስርአት አለ። ይህ መረጃ ደግሞ ለህብረተሰቡ ደግሞ የሚደርስበት እንዲሁም ስርአት አለ እና አሰራር አለ። በዛ መሰረት የተደጋገጡ መረጃዎች ብቻ ከትክክለኛና ተአማን ምንጭ ለህብረተሰቡ ተደራሽ እንዲሆን ስለሚፈለግ ይህ ለህብረተሰባችንም የመረጃ ምንጮችን በሚገባ በማረጋገጥ ወይም ከተገቢው የመረጃ ምንጭ ብቻ መረጃዎችን እንድጠቀምና አላስፈላጊ ዝም እዚያም እየተከሰተ እንዲሆን የሚባሉ ባልተረጋገጡ መረጃዎች እንዳይረበሽ በማንኛውም ጊዜ ደግሞ እንደዚህ አይነት ጭምጭምታዎችም ሲኖሩ፣ ክስተቶች ሲኖሩ እና ያልተረጋገጡ መረጃዎችም ሲኖሩ ጤና ሚኒስቴርንም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትም ነጻ የስልክ መስመሮች አሉ። በዛ ማረጋገጥ ይቻላል። ሁል ጊዜ ደግሞ ባለሙያዎቻችንም በየተቋማቱ ያሉ በተለይ የዚህን በሽታ በሚመለከት ከዴፊኒሽን የበሽታውን እንዴት እንለያለን፣ ምልክቶቹ ምንድናቸው፣ ሕክምናው እና ሌሎች የሚያስፈልጉ ማንኛውም መረጃ በየጤና ተቋማቱ ያሰራጭንበት ሁኔታ ስላለ ኦሬዲ አሁን ስለተረጋገጠ ስለዚህ ከተአማን ምንጮች ከሚመለከታቸው ባለሙያዎችና በተለይ ደግሞ ከጤና ሚኒስቴርና ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚሰጡ መረጃዎች እንድጠቀም ማንኛውም ደግሞ ጥያቄ ሲኖር ያልተረጋገጠ ወይም ያልተረጋገጡ ጭምጭምታዎችም ሲኖሩ ምንጊዜም ያው መስመራችን ክፍት ስለሆነ በዛው መረጃ እንዲያገኝ በዚህ አጋጣሚ እንጠይቃለን ማለት ነው። ዶክተር፣ የማርበርግ ቫይረስ ወቅታዊ ሁኔታን በሚመለከት ላደረሱን ሰፋ ያለ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልዎት።